በአብዛኛው ነገረ ክርስቶስ ላይ ትኩረት ማድረግ እችላለሁ። ወደ ነገረ ክርስትያን ወይም የነገረ ሚመናን ወርቅ እችላለሁ። የሆነ ሁኖ ግን ሲታጠቡ ከራስ ነው የሚጀምረው። ትምህርት ነው የሚጀምረው ከክርስቶሱ ምክንያቱም ከራስ የፈሰሰ ከእግር ደረሰ ይላል አባቶቻችን። እኛ ለክርስቶስ አካል ብልት ነው፣ ክርስቶስ ደግሞ ለእኛ ራስ ነው። ክርስቶስ እኛን መሰረተ፣ እኛን ጠራ፣ እኛን ሰበሰበ እንጂ እኛ ክርስቶስን አልጠራ ነው፣ እኛ ክርስቶስን አልመሰረተ። መሰረታችን ክርስቶስ ነው። ሕዋሳት ሁሉ በራሱ እንደሚመሩ እንደሚተዳደሩ ምእመናን ሁሉ ደግሞ በክርስቶስ ያምናሉ፣ በክርስቶስ ይመራሉ። ያለ ክርስቶስ ሰብሳቢ የላቸውም፣ ህይወትም የላቸውም። ራስ ከሌለ አንድ ሰዓት ሕያው ሆኖ እንደማይኖሩ ሁሉ ያለ ክርስቶስ ሕያው ሆና መቀጠል መችም ቤተክርስቲያንም የለችም። የተወለድነው ከክርስቶስ ጎን በፈሰሰው ማየ ገቦ ነው። ያደግነው የክርስቶስን ስጋና ደም እየተመገብን ነው። ፀንተን የኖር ነው። ከክርስቶስ የተነሳ መንፈስ ቅዱስን ስለተቀበል ነው። ጸጋን የተሞላ ነው። ጸጋን ያገኘ ነው። ቤተክርስቲያን ጸጋን ያገኘችው በክርስቶስ በተደረገው ማዳን የመንፈስ ቅዱስን ጸጋ መቀበል ስለተፈቀደና ስለዚህ ወገኖች ይ ከክርስቶስ የምንጀምረው ነገሩን ሁሉ ክርስቶስ ራስ፣ እኛ ደግሞ አካል ብልት ስለሆኑ እናም በአምላካችን በመድኃኒታችን በኢየሱስ ክርስቶስ ነገር ከተናገሩት ነቢያት መካከል አንዱ የሆነው ቅዱስ ዳዊት እንዲህ ብሎ ተናግሮ ይቤሎዚ ለእግዚአብሔር ንበር በይማኔ እስከ አገብኦሙ ለጸላእትከ መከየደ እገሪከ። ጌታ የአብ ጌታ የወልድን ጠላቶችን የእግረ መረገጫ እስካደርግላይ ድረስ በቀኜ ምንበል ተቀመጥ አለው ይላል። እግዚአብሔር ብሎ ነው አማርኛ መጽሐፍ ቅዱስ የሚጀምረው። እግዚአብሔር ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። አሁን ዛሬ እና ነገ ነቢራዊ ማን የሚሰበክበት አምላካችን መድኃኒታችን ኢየሱስ ክርስቶስ የተመረጡትን በቀኙ እንደሚያቆማቸው የተናቁትን ለእግዚአብሔር መንግስት ያልተገቡትን ወይም የእግዚአብሔር መንግስት የማትገባቸውን ሰዎች ደግሞ በግራው በኩል እንደሚያቆማቸው የሚነገርበት እለት ነው። እግዚአብሔር በባህሪው ቀኝና ግራ ያለው አምላክ አይደለም። ምክንያቱም እግዚአብሔር እንደ ሰማይና እንደ ምድር ሂዶ ሂዶ ሰፊም እንኳን ቢሆን ወሰንና ድንበር አለው ተብሎ የማይነገርለት ስፋቱ ከሰማይና ከምድር ይልቅ የሚሰፋ ጥልቀቱም ከባህርና ከውቅያኖስ ይልቅ የሚጠልቅ ቢወርዱት ቢወርዱት ጥልቀቱ የማይመረመር ቢወጡ ቢወጡ እንደ ነስር ምጥቃቱ የማይደረስበት ት እንደሆነ ይታወቃል። ስለዚህ የእግዚአብሔር ቀኝና ግራ በወዴት በኩል ነው ያሉ እንደሆነ የእግዚአብሔርስ ቀኝና ግራ ያለው ምን የለው ለእግዚአብሔር ምን የለው ቀኝና ግራ የለው ታዲያ ምን ማለት ነው? በቀኝ ትቆማላችሁ፣ በቀኝ ትቀመጣላችሁ፣ በግራ ይሆናሉ፣ በቀኝ ይቆማሉ ሲባል ምን ማለት ነው ከተባለ እግዚአብሔር ቀኝና ግራ ስላለው ሳይሆን ቀኝ የተባለ ክብር ነው፣ ግራ የተባለ ደግሞ ውርደት ነው። ወይም በሌላ ቋንቋ ቀኝ የተባለች መንግስተ ሰማያት ነች፣ ግራ የተባለ ደግሞ ገሃነመ እሳት ነው። የእግዚአብሔር ምሕረቱ ቀኝ ነው። የእግዚአብሔር ፍርዱ ደግሞ ግራ ነው። አሁን በቀኝና በግራ ጻድቃንና ሀጣንን ያቆማል ሲባል ጻድቃንን በየት በኩል? በቀኝ አጣንን በየት በኩል? በግራ ያቆማቸዋል ሲባል ምን ማለት ነው ካላችሁ፣ ሀጣንን ርደተ ገሃነምን ይፈርድባቸዋል። ጻድቃንን በውያ ገነት በውያ መንግስት ሰማያትን ይሰጣቸዋል። ለጻድቃን ርስቱን ያወርሳቸዋል፣ መንግስቱን ያካፍላቸዋል። ጻድቃን አብረውት ይነግሳሉ። በጨረቃ ዙሪያ ከዋክብት ከበው እንደሚታዩት ሁሉ በእግዚአብሔር ዙሪያ ሁላችንም ከበን እንታያለን። በዚህ ምድር ላይ በሁለት ወንበዴ መካከል መሰቀልን ያላፈረው ክርስቶስ በሰማይም በእኛ መካከል መታየትን አያፍርም። በቀኝም በግራም እኛ እንሆናለን ማለት ነው። ከበለው እንታያለን። ቀኙም ግራውም እነሱ ክብር ሆኖም ግን ፀድቃንም በቀኝ የተባለው ያከብራቸዋል፣ በክብር ያቆማቸዋል ማለት ነው። ሀጣንም እስከተባለ በውርደት በፍርድ ይተዋቸዋል ማለት ነው። ግራ የተባለው እሱ እዚህም ላይ ዳዊት በቀኝ የተቀመጥ አለው ብሎ ሲናገርም እግዚአብሔር ቀኝና ግራ ኖሮት ልጁ ክርስቶስን በቀኙ የሚያስቀምጠው ሆኖ አይደል። ዙፋን ተዘርግቶለት ንጉሳዊ በሆነ ቅርጽ ብትስሉት የዚህ ዓለም ነገስታት ለወዳጆቻቸው በቀኝ በኩል በጣም ላከበራቸው ሰዎች በቀኛቸው፣ አብዛኛውን ጊዜ ለንግስታቶች ለሚስቶቻቸው በቀኛቸው በኩል ዙፋን ያዘረጋሉ። እግዚአብሔር ለሚወደው ልጁ በባህሪ ለሚወልደው በግብር ለሚተካከለው አንድ ልጁ አካል ዘና አካል ባህሪ ዘይን ባህሪ ለተገኘው ተቀዳሚም ተከታዩ ለሌለው ሁልጊዜ ሁሉ ጊዜ በኩር ሆኖ ለሚኖረው በኩርናውን ለማይነጠቀው አንድ ልጁ ለኢየሱስ ክርስቶስ ስለሚወደው በቀኝ በኩል ዙፋን ዘርግቶለት ያስቀምጠዋል ማለት አይደለም። በክብር ያስተካክላል። ከሱ በስጋ ምክንያት የተዋረደ ቢሆንም አይሁድ እስኪ ደበድቡት ድረስ ምራቃቸውን እስኪ ተፉበት ድረስ መናቅ ቢያጋጥመው ሞት ሳይቀር የደረሰበት ቢሆን ውርደቱን ተሁት ስድጉን ተሁት ምራቁንም ተሁት። ምራቅ በተፋትቁ ምንም አይደለም፣ ከመሞት በታች አለ። ሰውን ምራቅ ቢተፉበት ምናልባት አይገለው። ሰውን ቢሰድቡትስ? አይገለው። እሚገለው ድብደባው፣ ግርፋቱ ለሞትም ከመጠፋቱ በላይ ከመነቀፉ ከመዋረዱ በላይ ሞትን ሳይቀር ተካፍሏል፣ ኢየሱስ ክርስቶስ ቀምሷል። በዚህ ምክንያት ከባህሪ አባቱ ካል ያነሰ የሚመስላቸው ሰዎች ቢኖሩ እንዳላነሰ ለማረጋገጥ በቀኝ ተቀመጥ አለው፣ በክብር እኩል መሆናቸውን ለማሳየት ያውም ጠላቶች የእግር መረገጫ እስኪሆኑ ድረስ ጠላቶች የተባሉ አይሁድ ናቸው። ወንጀልን የተቃወሟት የእግዚአብሔር ጠላቶች እነማን እንደሆኑ ታውቃላችሁ? የእግዚአብሔር ጠላቶች ትምህርቱን የሚቃወሟት ናቸው። የእግዚአብሔር ጠላቶች እነሱ። የእኛን ጠላቶች ዘርዝሮ ጠላት ምን አይነት ሰው ነው ብትባሉ ምን ልትሉ ትችላላችሁ? ሊስቴን የቀማኝ፣ ድንበሬን የገፋኝ፣ ስሜን ያጠፋኝ ልትሉ ትችላላችሁ። እግዚአብሔር የሚጠፋ ስም ኖሮት ልናጠፋ አንችልም። እግዚአብሔር የሚቀማ መንግስት፣ ኖሮት የሚገፋ ድንበር ኖሮት ልትከፉበታቸ ታዲያ የእግዚአብሔር ጠላቶቹ ልማን ናቸው ካላችሁ ህጉን የሚቃወሙ በደሙ የዋጃቸው ምእመናንም የሚከሱ የሚገፉ ሰውን የሚጠኑ ሰዎች እግዚአብሔር ጠላቶች ተብለው የተጠሩት በመጽሐፍ ለዚህ ነው ጠላቶቹ እነማን ናቸው ብላችሁ ብጠይቀው የእኛ ሀገር እንዲቃውንትም የተረጎሙት ጠላቶች የእግር መረገጫ እስኪሆኑ ድረስ ሚለው ላይ የተረጎሙት የእግዚአብሔር ጠላቶች እነማን ናቸው ይሉና ምን ይላሉ? አይሁድ አጋንንት መናፍቃድ ናቸው ይላሉ ሶስቱ ናቸው ማን ማን አይሁድ አጋንንት መናፍቃድ እነዚህ ናቸው እግዚአብሔር ሶስት ነገሮችን ይጠላል ወገኖች። አንደኛው እንደነገርኳችሁ ህጉን የሚቃወሙትን ሰዎች ይጠላል። ህጉን የሚሽሩትን፣ ህጉን የሚቃወሙትን፣ የማይቀበሉትን ሰዎች ይጠላል። ሁለተኛ በስሙ ያመኑትን፣ በስሙ የተጠሩ ምዕመናንን የሚያሳድዱትን ይጠላል። በስሙ የተጠሩ ምዕመናንን የሚያሳድዱትን ሰዎች ይጠላል ዘ

ለመጥላት ጠላት ለማበጀት ምክንያታችን ብዙ ነው። እግዚአብሔር ግን ጠላቶቹ በስንት ይመደባሉ ነው ያልኳችሁ? በምን በምን ምን ምን የሚሉ የመጀመሪያ ህጉን ምን የሚሉ የማይቀበሉ ሁለተኛ፣ ምእመናንን የሚያሳድጉ በጠቅላላ ሰውን የሚጠና ሰው እግዚአብሔር ይጠላል። በምን እንዳወቅ ንገረን ካላችሁኝ የሐዋርያት ሥራ ምዕራፍ 9 ቁጥር 5ን ተመልከቱት። ቅዱስ ጳውሎስን ጌታ ተገልጦ ምንድን ነው ያለው? ለምን ምን ትለኛለህ፣ እስኪ ነገር ለምን ታሳድደኛለህ? ለበል ውስጥ ማንን ያለው ክርስቶስ አይደል? ማንን ስላሳደደ? ቅዱስ ጳውሎስ ምእመናን ክርስቲያኖችን ስለሰደደ ስላሳደደ። አሁን በእውነት ክርስቲያኑ ወንድሜ ነው እየጠላ ጸድቃለሁ ብለህ ስታስብ ትንሽ

አንድ የሆን ኛ መጠላላት ነበረብን። እንኳን በሃይማኖት የሚመስሏቸው በእውነት ሰው የሆነውን ሁሉ የእግዚአብሔር ስራ ስለሆነ ልታከብሩት ልትወዱት ይገባል። የምትወዱት አምላክ ከእጆቹ ስራ የሆኑትን ሁሉ ማክበር አይገባም ነበር። ግን እኛ እንደዚህ አይደለንም። የጠላቶቻችን ብዛታቸው የምንጠላበት መስፈርቱ መብዛቱ። እግዚአብሔር ግን ወዳጆቹን የሚያሳድኑትን ሁሉ ይጠላል። በቃ ክርስቲያኖችን የሚያሳድድ ክርስቲያን አይወድም። እግዚአብሔር ጸሎታችን ፊቱ ላይ መድረስ ያልቻለው ለዚህ ነው። መባችን፣ ጸሎታችን፣ ምጽዋታችን ያልተሰማው ያላረገው ለዚህ ነው። እርስ በርስ መዋደድ ስለሌለ ነው። ስለዚህ ወገኖች እኛ በእግዚአብሔር ፊት ጠላት ተገደ

የአካባቢው አባቶች ጳጳሳት አዋገዟቸው፣ አልተመለሱም። በዛ ሁሉ ባይመለሱ ከተለያዩ ዓለማት ከሮም የመጣ ጳጳስ አለ፣ ከኢየሩሳሌም የመጣ አለ፣ ከእስክንድራ ይሄዳ አለ። በሌላ አነጋገር ከአውሮፓ፣ ከአፍሪካ፣ ከመካከለኛው ምስራቅ የተሰበሰቡ ጳጳሳት ናቸው የመከሯቸው የተሰበሰቡ አባቶች ናቸው የመከሯቸው። እዚያ ላይ የተገኙ ደግሞ በጣም ቅዱሳን አባቶች ናቸው። ስለ ክርስቶስ ዋጋ የከፈሉ ቅዱሳን ናቸው። እነዚያ ሁሉ መከሯቸው ያልተመለሱ ናቸው። እግዚአብሔር የሚጣላው እንዲህ አይነቱ ሰው ነው። ኃጢአት ስለሰራ በየቀኑ እግዚአብሔር ስለአንተ ሪፖርት ስለደረሰው ፊቱ ያዞርብ ይመስላል። ጠባቂ መልአክ ሂዶ ሪፖርት አድርጎ፣ በቃ በእግዚአብሔር ፊት የተናቀ የተጠላ ነህ ብሎ የሚያሳጣ የሚያካስስ ነው የሚመስለህ እግዚአብሔር እንዲህ አይነት አምላክ ነው ሪፖርት በደረሰው ቁጥር ፊቱን የሚያዞርብን ፊቱን የሚያጠቁርብን አምላክ ነው እግዚአብሔር የሚጠላን አምላክ ነው እንደዚ ኳ አይደለም አሁን እናንተ ስለ ልጆቻችሁ ውጭ አብሽቶ ሲመጡ አንድ ነገር ቀድሞ መረጃው ከደረሳችሁ ተኮፍሳችሁ ምንትቆዩቸው ሚስትማ ከሆነች አልቀላትም እንደው ከዛ ከንተነ ጋር ሻይ መጠጣት አዝጣለች። አሁንም ከእሱ ጋር ተብሎ ቴክስት ከደረሰ አታስገባት። ወይም ትልቁን ጋር ምንም ሪፖርት እንኳን ሲደርሰን እናጣራለን። የጠላት ወሬን ሊሆን ይችላል አንገምት እግዚአብሔር ግ አይኑን አየ ጆሮ እንደሰማች የሚፈርድ ምን ይመስላችሁ? ይልቁንም የሚጠላን ምን እንደሆነ ታውቃላችሁ? ምሳ መግባትን እምቢ ያን ቀን ብቻ ነው ለእግዚአብሔር ጣላቶች ምን ያደርጋል። ምሳ ካያችሁ ብቻ ነው ከአህል ፊት መድረስ ነውር መስሎ ውርደት መስሎ ከታያችሁ ብቻ ነው። እግዚአብሔር የሚጠላው እሱን ነው ወገኖች። ምሳ ከማይገባ ሰው በስተቀር በእግዚአብሔር ፊት አስቀያሚ ሁላችንም የመጣነው በቃ ለመዳን ካለን ፍላጎት የተነሳ እንደሆነ እግዚአብሔር ይወዳል። ለዚህ ነው በቤቱ ወደ እጁ አገልጋይ አድርጎ ያስቀመጠን፣ እንጂ ትናንት እኮ ሌላ ታሪክ የነበረን ሁላችንም? ትናንት እኮ ምናምን እናምቴዎች ነበረን። ዛሬም እንደዛው ነን፣ ግን የመዳን ተስፋ አለን። አው መጽሐፉ ስንት ዓመት ነው የተቀመጠው? ይህን ያክል ዘመን ይ ያክል እንኳን ዘመን መቆየት ቢኖርብን አሁንም እዛው ተኝተን እንጠብቀዋለን። ማን እስኪፈውሰን? እግዚአብሔር እስኪፈውሰ። ሌላ ጠላት የለ። እግዚአብሔር የሚጠላውን ሀሳብ ሁሉ ከልባችን ያስወግድለን። አሁን ጠላቶችን የድር መረገጫ እስካደርግልህ ድረስ በቀኝ የተቀመጠ አለ ኢየሱስ ክርስቶስ ወገኖች። ለጻድቃን ሊነግስላቸው፣ ለጻድቃን ሊታይላቸው ለክርስቶስ ይገባዋል። ለምን ክርስቶስ የቤተክርስቲያን ራስ ነው። ራስ ባለበት ሁሉም ህዋሳት ይሰበሰባሉ። ጎጆ ስብሰሩ እንኳን የምን መግቢያ ነው የምትሉት? የእግር ማስገቢያ ነው የምትሉት? የራስ ማስገቢያ የራስ ማስገቢያ። ራስ ባለበት ምን ስላለ? ህዋሳት ስላሉ። ቶሎ ብሎ ሰው መብረቅ እንኳን ቢሰማ የመብረቅ ድምፅ ቢሰማ፣ ቶሎ ብሎ ምኑን ይይዛል? ነገሩ ምኑን ይይዛል? ራሱን ይይዛል። የኔ የሚጠፈሪ ከሆነ ምናልባት ወገቡ ሁሉ ስለሚቅመደመት ወገቡን ሊያስቀድም ይችል ይሆናል፣ ግን ራስ ነው መጀመሪያ ከለላ ቢደረግለት። ራስ ራስ ዋና ዋና አካል ክርስቶስ ራስ፣ እሱ በገባበት እንገባለን፣ እሱ ባረፈበት እናርፋለን። በአብ ቀኝ ተቀምጦ መታየት ወይም ተቀመጥ መባሉ የእኛን ስፍራ ማሳየት ነው። ክርስቲያኖች ያረገው እኛ በምድር ላይ ወድቀን እንደማንቀር ተስፋ እንድናደርግ ነው። ሲነሳ የሚያየ ነው። ከትንሣኤ በኋላ አርባ ቀን ለእኛ የታየው በመካከላችን የተመላለሰ እምነታችን ከንቱ እንዳልሆነ ሊያስረግጥልን ነው። እንነሳለን የሚል ተስፋ እንድን ስለፈለገ ነው። አሁን አረገ ክርስቶስ በአብ ቀኝ የተቀመጠ እና እግዚአብሔር ምን አለው በቀኝ የተቀመጠ ነው ወገኖቼ በቀኝ የተቀመጡ ሲለን እኮ ነው። ጠላቶችን የእግር መረገጫ እስካደርግልህ ሲል እግር የተባሉ ሊቃውንቱ ምን ብለው ተርጉሞታል? ሐዋርያት ምእመናን ናቸው ይላሉ፣ ብለው ተርጉሞታል። ይህ ክርስቶስ እግር ወይም ብልት እነን ብለን የለም እንደ እኛ ሐዋሳቶቹ ነን ብለን የለን። ጠላትን በእግር መርገጥ የማጥቃት ድል የመንሳት ምልክት ነው። ኃይል ከእግዚአብሔር ተቀብለን ብለን ምክንያቱም በቅዱስ መጽሐፍ ኃይልን በሚሰጠኝ በክርስቶስ ምን እላለሁ? ሁሉን እችላለሁ ነው የሚለው ኃይል ከእግዚአብሔር ነብሰን በጠላታችን በዲያብሎስ ላይ እንነግስበታለን እንጂ ለምን ኋላ እኛ ሶስት ነገሮች ተቃዋሚዎቻችን ናቸው። ስንት ነገሮች ከካለን ጊዜ አንጻር ነው ሶስት ምናችሁ። ሌላ ጊዜ ሌላ ቁጥር ልጠራ ችላለሁ፣ ስለሆነ ማለት ሌላም ስላለ አሁን ግን መነግራችሁን ብቻ ነው ምታራ መቼስ፣ አንድ እንጀራ ስለቀረበላችሁ አንዱን እንጀራ አንስታችሁ አትቀለሉትም አይደል? አንድ ጊዜ አንድ እንጀራ አንድ ጊዜ መጎረዝ ተጀምራችሁ ነገሩ። የአሁኑ እንጀራ እንኳን ያር እንኳን ፈረን አንድ ጊዜ የሚላት ይመስለኛ። አንድ ጊዜ ስልቀው አይላችሁ፣ አንድ ጊዜ ምንሰደው መሄድ ምንችል እንጀራ ያለ ይመስለ። ለማንኛውም በመጠን እንደምንጎርሰው ሁሉ በመጠን የምናረውን ነው ዛሬ እንደምናነሳው። አንደኛው ዲያብሎስ ነው፣ ጠላቴ ብላችሁ መጥራት ያለባችሁ በመጀመሪያ ዲያብሎስን። ጠላቴ ነው ምን ይሄ ምን ይሄ፣ ማንን ዲያብሎስን። ሁለተኛ ፈቃደ ስጋችሁን፣ ሁለተኛ ፈቃደ ስጋችሁን ጠላቴ ይበሉት። ጠላቴ፣ ልክህ ይስገባል። ሶስተኛ ፈተና የሆነባችሁን እያንዳንዱ ገንዘብ ሊሆን ይችላል። ገንዘብ መውደድ የኃጢአት ሁሉ የዓመፅ ሁሉ ምንድን ነው ነው የሚለው። ሐሰት መናገር ሊሆን ይችላል። እሱም ሱስ ከሆነባችሁ ጠላቴ ዘንድ ጻፉ፣ ጠላቶቻችሁን መዝግቡ።